ስለዚህ ደነገጡ፣ መንፈስ ያዩ መሰላቸው። እርሱም አላቸው ስለምን ትደነግጣላችሁ? ስለምንስ በሀሳብ ልቦናችሁ፣ ስለምንስ አሳብ በልቦናችሁ ይነሳጠላቸው፣ ሀሳብ ብጃ፣ ሀሳብ ሀሳብ በስቶባቸዋል። ለምን ልቦናችሁ በሀሳብ ትጨናነቃላችሁ? ከዛም እኔ ራሴ እንደሆን እጆችን እና እግሮችን እዩ። በእኔ እንደምታዩት መንፈስና ሥጋ አጥንት የለውም እና እኔን ዳሳችሁ እዩ። ፈቀደላቸው። ዳሱኝ፣ ንኩኝ፣ ዳሱኝ የሚል አምላክ ለምን ገፋኝ። እንጣላለን አደለም። ለምን ገፋኝ። መገፋፋትማ የዘመናችን ትውልድ ድል ነው። መገፋፋት መገፋፋት መገፋፋት፣ ይኸው እየተገፋፋን አረጀ ነው። እግዚአብሔር ማስተዋል ወንስተ በቤተ እግዚአብሔር መገፋፋት፣ በቤተ ኑሮ መገፋፋት፣ በቤተ አምልኮት መገፋፋት፣ በሁሉም መገፋፋት የዘመናችን ዕጣ ሆኖ እኛ ላይ ወድቆብን እርገማሉን ያወገዝነውን ይውደም ያለው ሁሉ አንድ ጋር ተያይዘ ትውልድ እያጣን አደለም እና ለምን ሀሳብ በልቦናቸው ይነሳ? አሁን ዳሱኝ፣ እዩን። ይህንም ብሎ እጆቹንና እግሮቹን አሳያቸው። የቂም እይታ አይደለም፣ የማሸነፍ እይታ ነው። ይሄው ጭንካሩም፣ ይሄው እጅ ላይ ቁስሉት ያላችሁ። ግን ተነስቻለሁ፣ ገለዊ ነበረ ተነስቻለሁ፣ ሞቼ ነበረ ተነስቻለሁ። ህያውነትን አሳያቸው። እግዚአብሔር ስሙ ተመሰገን ነው፣ ህያውነትን ማየት እነርሱም ከደስታ የተነሳ ገና ስላላመኑ እየታገሉ ነው። አሁን ውስጣቸው አቤት ያለው ትግል እኮ ለማመን አንዳንዴ እናምናለን ብለን ስንታገድ ገና አላመንንም፣ ያልሞላልን ነገር አለ፣ የጎደለ ነገር አለ። በጎደለነት ውስጥ ማመናችንም ሰይጣን ሲቀማን ደግሞ የበለጠ አላመንንም። ስለዚህ የበለጠ ደግሞ እንጎዳለን። ተጎድተን መጨናነቅ ስንጀምር ሐኪም ቤት መጓዛለሁ እንቅልፍም ቢያለኝ በእምነት የምንታገዝበትን ኃይል በአንተ በኩል ሁሉን ትቻለሁ ብለህ የምትተኛበትን እርጋታ የምታጣው የዕለት አምልኮትህ ከአንተ ውስጥ ሲቋረጥ ነው። ሃይማኖት በዕለት ኑሮ ውስጥ አልጠቀመህም። በአመት ውስጥና በእንደዚህ በጊዜ ክብረ በዓል ሲመጣ ታቦታት ሲወጡ ሲመጡ በንግሥ ጊዜ ብቻ ከሆነ ሃይማኖት በዕለት ኑሮ ስላልጠቀመ ከሃይማኖት ያገኘው በረከት ምንም ስለሌለ፣ ምንም ሆነ ምንም የሆነ ነገር ምንም የሆነ ጊዜ በአይነት አይዋለ በረከት የለው፣ ሰላም የለው፣ ሥጋ የለው፣ ፍቅር የለው፣ ትጉነት ጊዜው በመውጣት በመውጣት በመግባት ሰውን እየሸሸ ትኖራለ እና እዚህ ገና ገና ስላላመኑ ሲደነቁ ሳለ በዚህ አንዳች የሚበላላችሁ አላቸው። እኛ ኳን ሰጥን በቃ መስጠት እምቢ ስለሚለን ሰዎች በውስጣቸው የሚያድር ኃይል አንዳች አላችሁ አላቸው። እነሱ በሚሰጡት ውስጥ መገለጣቸው መገለጡን ሊያጠነክርላቸው ነው። ሲበላ ሲያዩ፣ ሲጠጣ ሲያዩ፣ አብሮ ሲቀምስ ሲያዩ ውስጣቸው ኃይል ይገባል። በመሸ ጊዜ አደለ እንደ ውስጣቸው ወደ ኢየሩሳሌም የተመለሱት የባለፈው የኤማውስ መንደር። ስለዚህ አንዳች የሚበላላች ይሆናቸው እነርሱም ከተጠበሰ ዓሳ አንድ ቁራጭ ከማር ወለላም ሰጡት፣ ተቀብሎም በፊታቸው በላ። ሲበላ ሲያዩ ውስጣቸው ተገለጠ። ከዛም እርሱም ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኋችሁ ቃል ይህ ነው አላቸው። በዚያ ጊዜም መጻሕፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። እግዚአብሔር ስሙ የተመሰገነ ይሁን። አእምሯቸውን ከፈተላቸው። መጻሕፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው ተከፈተ፣ የተዘጋው ተከፈተ። ያስተውሉ ዘንድ ነው። የተቀማነው እኮ ማስተዋል ነው። በየዘመኑ ለምንድነው የምንባለው? በየዘመኑ ለምንድነው የምንናከሰው? በየዘመኑ ለምንድነው የጦር ወሬ የምንሰማው? ማስተዋል እኮ ስላጣን። ካለፈው አንማርም፣ ከዘመናት አንማርም፣ ከጊዜ አንማርም፣ ከወደቁት አንማርም፣ ከተነሱትም አንማርም። ማስተዋላችን ቢያዳለ ፈታለ ተዘጋ እኮ እድለቢስ እየሆን ዘመኑን ፈጀ ነው። እግዚአብሔር ምረቱን ያብዛል። ያስተውሉ ዘንድ አእምሯቸውን ከፈተላቸው። መጀመሪያ ከምዕመናኑ የበለጠ አእምሮ የተከፈተው ደቀ መዛሙርቱ ናቸው፣ በተከፈተ አእምሮ እንዲያገለግሉ። ዛሬ የሚዘጋብን መጀመሪያ ወደ ቤተ እግዚአብሔር ሰመተ አእምሯችንን ለመክፈት እጽዋት አስፈለገ። በዚህ በእጽዋት ውስጥ የሚገባው ኃይል ደግሞ ተቃራኒ ጠላት ነው። ያንን ተቃራኒ ለጠላት አስገብቶ ደግሞ አእምሮውን ክፉ ለክፉ ነው የሚከፍተው። እያመሰገነ ለክፉ የሚከፍት ክፉ ኃይል። እንዲህ አይነት ውስጥ ስንገባ በቤተ እግዚአብሔር እግዚአብሔር መንፈስ ማለት ነው። ምዕመናኑም ህዝቡም የማስተዋል ጸጋና ሞገስ ዝም ሲል በፊት የምናውቃቸው ገንዘቦች ለዛሬ በጣም የማይሰሩ በሳንቲም የምንጠቀምባቸው ዋጋዎች አለቀሱ። አሁን እነሱ ወደ ታች ወር አምስት ብር ዛሬ ምን ይሰራል? መቶ ብርም አሁን ነው ሊረሳ ነው። አስር ብር እየተረሳች ናት። አምሳ ሳንቲም እና አስር ሳንቲም ትልቅ ዋጋ ነበራት። አቤት አቤት አቤት ባሌ ጎባ በጥምቀት ስሙኒ ካለን ይበቃናል። በቃ አስር ሳንቲም ሻይ፣ አምስት ሳንቲም ሻይ፣ አስር ሳንቲም ዳቦ። ስንት ቀረናል? አስር ሳንቲም ትቀራናለች። አምሳ ሳንቲም ካለን ደግሞ ብልድል። አንድ ብር ካለንማ ሀብታሞች እኮ ነው። ቶሎ ማጣቅ ሞቅ ለማለት ከፈለገ አራት ብር ላይ በአንድ ብር ዶሮ ለመብላት ከፈለክ በስሙኒ። በረከታችን አለቀሰ፣ በረከታችን ሸሸ ሸሸ። በስሙኒ ዶሮ እኔ ራሱ ሀያ እንቁላል በአንድ ብር ሸጬ ደስ ብሎኝ እንገብቻለሁ። ሀያ እንቁላል ሸጬ እኮ ነው። እግዚአብሔር ምርቱን አብዛት። ዛሬ አንድ እንቁላል ስንት ብር? ሀያ ብር። ነገ ደግሞ ወደ 25 ብር ከዛ ወደ 30 ልትሄድ ነው። በረከታችን አለቀሰ ሰላማችን ከጸጋችን ሞገሳችን ከባህሪያችን ሲወጣ እጃችን አመዳፋሽ ሆና፣ አመዳፋሽች ንግግሮቻችን ተስፋዎቻችን ላእላይ አይደሉም፣ ታህታይ ሆነ። ምድራዊው ወደታች ወረደ ሆነ። ያስተውሉ ዘንድ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። ትምህርት ቤት አእምሮን አይከፍትም። ይከፍታል ብለን ታገልን ታገል። ልጆች አለጸሎት ወደ ትምህርት ቤት ሄዱ። አባቶች እናቶች ልጆቻቸውን አለጸሎት ወደ ትምህርት ቤት ሸሹ። አእምሯቸው ይከፈታል ሲሉ በድል ሆነው ተመለሱ። ደንቆሮ ሆነው ተመለሱ። አሁን እንግሊዘኛ የሚናገሩ ግን ምንም ሰው ያልሆኑ ልጆች አሉ። እንግሊዘኛ ሲያውሩ ተማረችን፣ እንላለን። ምን ተማረችን? ላበደችን እንጂ በቃ የቋንቋ ሸመታ እንጂ የእድል፣ የህይወት፣ የእውቀት፣ የትምህርት አይደለም። በቋንቋ ላይ ተንጠልጥለን ዘመዳችንን እንድንፈጅ አደረጉ። ነጮቹም ግልጥ ናቸው። ያኛው ዘመናዊ ቡዳ፣ የእኛ ፈዛዛ ቡዳ። ሁለቱ አንድ ጋር ተገናኘ፣ ፈዛዛና ግልጡ፣ አጥፊው፣ ምቀኛው እዚህ ያለ የነዛ ደግሞ ስር የሰደደ ታሪካዊ ጥፋትን እስከ እድሜ ልክ ድረስ እንዴታጣ ማድረግ የነዛኞቹ ነው። አሁን አንድ ጋር ሲደመር በቃ እብደቱ ሁለንተናዊ ሆነ። እግዚአብሔር ምሕረቱን ያብዛልን።